ወሬን ወን ዩዬ ልክ ነሽ። እሺ አራት ገባን። ወይም ልንገርህ ልንገርህ ጉድ ከዛ ቀጥቼ ቀጥቼ ቀጥቼ ቀጥቼ መጣሁ። ውሸት ሙት ስልህ። አሁን ደግሞ የባስ ውሸት መሆኑ ነው። አወኩህ ሙት ስልህ አንተ እና ምን ያልጠላህም፣ አራ ምንም ግን ይሁን። ምንድን ነው የሚጨንቅሽ? ለምን ደግሞ የሚጨንቅሽ አልገባኝም። እሺ እና ይገርምሃል ለአራት ከዛ ባናት ባናት ባናት ባናት ባናት ስልባቸው ስልባቸው፣ ፍቅር ምን ከዛ አካውንቴን ሲያዩት ሁለት ሺህ ምናምን አንድ ቪዲዮ ነው የለቀቁበት። ይህምን የሆነ ምንድን ነው ያደረግሽ? ነገር አለ እንዲህ ነው ምስሉ። አይደለም ከላይ የተሰጠኝ መክሊቴ ነው ማሸነፍ እና እኔ ደግሞ ፊታችሁ የዋህ ሲሆን ያዝንላችኋል፣ ሰው አማሪ፣ ይሄ የሚደንስ ሰው ነው። እኔ ማዝሮ ምድ ተኪያድ ቁጭ ብዬ የምሰክሽኝን ነገር መስማት ሳክስ ሊመስል ይችላል። እኛም ደንግጠን ነበር። እየሰማችሁ ነው? ስሙዝ እየሰማ ነው እናንተ አራት ሰው ነው ያለው አንተ ጋር ተአምር እኮ ነው፣ ተአምር እኮ ነው መትነግሩኝ እናንተ ሰዎች፣ እንደው እግዚአብሔር ያሳያችሁ፣ እግዚአብሔር ያሳያችሁ። እኔ ጋር ሰባ ሁለት ሰው አለ። እግዚአብሔር ያሳያችሁ። ያለ ችግሩ እኮ አንቺ ያሻቸው ሰባ ሁለት ሰዎች እኩል መሆናቸው ነው።

ምን ተመክራቸዋለ ለእነዚህ ልጆች በቅጣት ደረጃ